ተነስተልን፣ የሰዓቱን የኢቢሲ ዜና ይዘን ቀርበናል። የምናስቀድመው አርስ ዜናውን ነው። ፕሬዚዳንት ዶክተር ሙላው ተሾመ በኢትዮጵያ በኤሌክትሪክ ኃይል ልማት መሰማረት የሚፈልጉ ኩባንያዎችን ሀገሪቱ እንደምትደግፍ አስታወቁም። አብራችሁን ሁኑ። የሰዓቱን ዜና ማቀረብላቸው ተመስገን በየነ ነኝ። ፕሬዚዳንት ዶክተር ሙላቱ ተሾመ በኢትዮጵያ በኤሌክትሪክ ኃይል ልማት መሰማራት የሚፈልጉ ኩባንያዎችን ሀገሪቱ እንደምትደግፍ አስታውቁ። ኮንቲንጀንት ቴክኖሎጂስ ና ግሎብ ሊክ የተሰኙ ኩባንያዎች በኢትዮጵያ በኃይል ልማት ዘርፍ መዋዕለ ንዋያቸውን ለማፍሰስ በሚችሉበት ዙሪያም ከፕሬዚዳንቱ ዶክተር ሙላቱ ጋር በተወያዩበት ወቅት አስታውቀዋል። ብሩክ ተስፋዬ ዝርዝሩን ያቀርበዋል። ኮንቲንጀንት ቴክኖሎጂስ ና ግሎብሊክ የተሰኙ የብሪታንያ ኩባንያዎች በኢትዮጵያ በኤሌክትሪክ ኃይል ግንባታ ና ማመንጨት ስራ ለመሰማራት እንደሚፈልጉ ከፕሬዝደንት ዶክተር ሙላቱ ተሾመ ጋር ባደረጉት ውይይት ገልጸዋል። ኩባንያዎቹ የገና ሌዳዋ ቁጥር ስድስት የኤሌክትሪክ ኃይል ግድብን በመገንባት ና ኃይል አመንጭቶ ለኢትዮጵያ መንግስት ለመሸጥ ነው ዕቅዳቸው። የኩባንያዎቹ ዋና ሥራ አስፈጻሚ አሌክስ ስቴዋርት ኩባንያው ዝግጅቱን ማጠናቀቁን የገለጹት በገና ሊዳዋ ቁጥር ስድስት የኤሌክትሪክ ኃይል ማመንጫ ፕሮጀክት ላይ ለመሰማራት እንፈልጋለን። በዚህም ደስተኞች ነን። ከኃይል ግንባታ አቅርቦት በተጓዳኝ ግድቡ የሚገነባበት አካባቢ ማህበረሰቡን ለመጥቀም የመስኖ ስራም በተጓዳኝ ለማከናወን አቅደናል። ፕሮጀክቱ ግዙፍ በመሆኑ ሰፊ የስራ እድልም የሚፈጥር ነው። ለፕሮጀክቱ ወሳኝ የሆነውን የፋይናንስ ዝግጅትም አጠናቀናል። ውይይታችንም ፍሬያማ ነበር። በውጭ ጉዳይ ሚኒስቴር የቢዝነስ ዲፕሎማሲ ተጠባባቂ ዳይሬክተር ጄኔራል አቶ አርአያ ገብረ እግዚአብሔር ፕሬዚደንት ዶክተር ሙላቱ ተሾመ ኢትዮጵያ ፕሮጀክቱን እንደምትደግፍ መገለጻቸውን ተናግረዋል። ክቡር ፕሬዚዳንቱ ይህም ፕሮጀክት የኢትዮጵያ መንግስት ሙሉ ድጋፍ የሚሰጠው ፕሮጀክት እንደሆነ ነው። ሜይንሊ የአካባቢውን ህዝብ ተጠቃሚ የሚያደርግ ፕሮጀክት ሆኖ በመገኘቱ ነው። እንደ ኩባንያዎቹ ገለጻ ፕሮጀክቱ በኢትዮጵያ ሶማሌ ክልልና በኦሮሚያ ክልል ቦረና ዞን አካባቢ የሚገነባ ይሆናል። ፕሮጀክቱን በአምስት ዓመታት ውስጥ ለማጠናቀቅ እንደታቀደና ለዚህም 850 ሚሊዮን ዶላር እንደተዘጋጀ ተገልጿል። ሲጠናቀቅ 250 ሜጋዋት እንደሚያመነጭ የተገለጸው ፕሮጀክቱ ለ55ሺ ሰዎች የስራ እድል እንደሚፈጥርም ተነግሯል። በጨርቃጨርቅና አልባሳት ማኑፋክቸሪንግ ኢንዱስትሪ የኤክስፖርት ዘርፉን በማጎልበት ከዘርፉ የሚገኘውን ጥቅም ማሳደግ እንደሚገባ የጠቅላይ ሚኒስትር ጽህፈት ቤት አመለከተም። ጽህፈት ቤቱ ባካሄደው ውይይት በተለይም የጥጥ ልማት ዘርፉን ጨምሮ የጨርቃጨርቅና አልባሳት ኤክስፖርት ላይ የሚታዩ ማነቆችን በመፍታት በመንግስትና በባለሀብቱ መካከል መከናወን ያለባቸውን ተግባራት በተመለከተ መክሯል። እናም የአቅርቦት የሎጂስቲክስ፣ የፋይናንስና የቅንጅት ችግሮችን በዋነኝነት የለየው ምክር ቤቱ የመፍትሄ አቅጣጫዎችንም አስቀምጧል። በጨርቃጨርቅና አልባሳት ዘርፍ የሚታየውን ከብክለት የጸዳና ጥራት ያለው ጥጥ በምርምር ተደግፎ ዲመቻች የቫት ተመላሽ ለኤክስፖርተሮች በሰባት ቀናት እንዲከፈል የሚሉና በሌሎችም አሰራሮች እንዲስተካከሉ ከመግባባት ላይ ተደርሷል። መረጃው ከጠቅላይ ሚኒስትር ጽህፈት ቤት ነው የተላከውም። በደቡብ ክልል አርሶ አደሩ መስኖን በማልማት የገቢ አቅሙን እንዲያሳድግ የተቀመጠው አቅጣጫ ውጤታማ የሆነ መምጣቱን ርዕሰ መስተዳድሩ ደሴ ዳልኬ ተናገሩ። ርዕሰ መስተዳድር ደሴ በጉራጌ ዞን የመስኖ ልማት እንቅስቃሴን ሲጎበኙ የመስቃን ወረዳ አርሶ አደሮች የገበያ ትስስር ችግር እንዳለባቸው ተናግሯል። የደቡብ ሬዲዮና ቴሌቪዥን ድርጅት ነው የዘገበው። አቅራቢው ደምስ መኩሪያው በደቡብ ክልል አርሶ አደሩ በበልግና በመር ከሚያከናውነው የእርሻ ስራ በተጓዳኝ የመስኖ ልማትን በየአመቱ በስፋት ተግባራዊ እያደረገ ይገኛል። በክልሉ የጉራጌ ዞንም ዘንድሮ ከ61 ሺ ሄክታር በላይ መሬት በመስኖ እየለማ መሆኑን ከዞኑ አስተዳደር የተገኘው መረጃ ያመለክታል። በጉራጌ ዞን የመስቃን ወረዳም አርሶ አደሮች የከርሰ ምድር ውሃን በመጠቀም በመስኖ የተለያዩ ሰብሎችን ማምረት ጀምረዋል። ከርሰ ምድር ውሃ ራሱ አይታወቅም ነበር። ጾም የሚያድረው መሬት በአመት ሶስቴ እያፈራረቅን እንሰራለን ያፈራረቅ ነው ብዙ ለውጥ አምተናል። ድሮ የገጠር መሬት የሚያርሰው ወደ ከተማ መጥቶ ለውጥ በባንክ ብር አያስቀምጥ ነበር። አሁን በባንክም ብር አለኝ እስከ አስር መኪና እናመርታለን። ዋጋ ጥሩ በሆነ ጊዜ ያው እንግዲህ ጥሩ ነው የምናገኘው። የአርሶ አደሮቹን የመስኖ ልማት ተዘዋውሮ የጎበኙት የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ አርሶ አደሮቹ የተለያዩ አማራጮችን በመጠቀም እያከናወኑት ያለው የመስኖ ልማት ውጤታማ መሆኑን ገልጸዋል። ባየነው ቀበሌ በመስኖ ልማት ላይ ተሳትፎ ያሉ አርሶ አደሮች ጥሩ እንቅስቃሴ እያደረጉ እንዳሉ ለማየት ችለናል። የውሃ አማራጭ ከመፍጠር አንጻርም ካስቀመጥነው ባስቀመጥነው አቅጣጫ መሰረት እየተሳካ ስራ እያከናወኑ እንዳሉ ነው ማየት የተቻለው። ይህንን የከርሰ ምድር ውሃ እያወጡ ያሉበት ስርአት በራሳቸው ፈጠራ ጭምር አክሎበት እየሄዱ ያሉበት እንደሆነ ነው ያየ ነው። ምንም እንኳን በጉራጌ ዞን የመስቃን ወረዳ የመስኖ ስራው በስፋት እየተከናወነ ቢሆንም የገበያ ትስስር አለመፈጠሩ ግን እንቅፋት እንደሆነባቸው አርሶ አደሮች ተናግረዋል። ገበያ የለንም። ራሳችን ፈልገን ነው የምናገኘው። ጥሩ ዋጋ በተሸጠ ጊዜ ሀያ ብር አስር ብር በተሸጠ ጊዜ በጣም ጥቅም አለ። ቲማቲሙ ገበያ በማጣት በጣም እንትን ብለዋል። መስተካከል ያለበት ነገር የግቢ ትስስሩ በቂ እንዳደለ አንስተዋል። እነሱም እኛም ያየነው ይሄ ነው። እንደዛውም የመብራት ቢዘረጋ ኖሮ ተጨማሪ አቅም እንደመሆንና ጉልበታቸውን ከማባከል እንደዛው እንደምረዳ በቂ ውሃም እንደሚያገኙም ጭምር ነው ለማየት የተቻለው። ይሄ ትልቅ ጥሩ መነሳሳት ነው ያለው። ይህን መነሳሳት በአስፈላጊ ሁኔታ መደገፍ እንደሚጠይቅ ነው የተረዳሁት። በጉራጌ ዞን የመስቃን ወረዳ ተግባራዊ እየተደረገ ያለው የመስኖ ልማት ስራ በሌሎች አካባቢዎችም ተግባራዊ እንደሚደረግ የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ጥላሁን ከበደ ተናግረዋል። የሃይማኖት አባቶች ሃይማኖትን ሽፋን አድርገው የሚንቀሳቀሱ ጸረ ሰላም ኃይሎችን ከመከላከል አንጻር ጉልህ ሚና ሊኖራቸው እንደሚገባ ተጠቆመ። የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር ከተለያዩ የሃይማኖት ተቋማት ጉባኤ አመራሮችና ባለድርሻ አካላት ጋር በድሬዳዋ ውይይት እያካሄዱ ነው። የድሬዳዋ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘገባውን ልኮልናል። ዳዊት ጣሰው ያቀርበዋል። ቤተ እምነቶች የየራሳቸው የሆነ ሃይማኖታዊ አስተምህሮች አሏቸው። አስተምህሮቶቹ ደግሞ የየእምነቱን ተከታይ በመልካም ምዕራፍ ከመቅረጽ አኳያ ትልቅ አቅም እንዳላቸው ይነገራል። ከአስተምህሮቶቹ ጋር በማያያዝም ሃይማኖትን ሽፋን አድርገው የሚንቀሳቀሱ አክራሪ ኃይሎችን ከመከላከል አንጻር ህብረተሰቡን ማስተማር እንደሚገባቸው ነው በድሬዳዋ አስተዳደር እየተካሄደ ባለው የግንዛቤ ማስጨበጫ መድረክ ላይ የተገለጸው። በሃይማኖቱ መነሻ አድርገው የሚንቀሳቀሱ አክራሪዎችን ለመከላከል የሚጨምር ጥሩ ስነ ምግባር ጥሩ ምግባር ይዞ ለሀገር አሳቢ፣ ለእድገት አሳቢ የሚከባበርና የሚተባበር ዜጋ ለመፍጠር በራሳቸው መስራት ይጠበቅባቸዋል የሃይማኖት ተቋማት። የፌዴራል አርብቶ አደር ልማት ጉዳዮች ሚኒስቴር ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር ያዘጋጀው መድረኩ በሰላም በልማትና ጸጥታ ጉዳዮች ላይ በጋራ ከመስራት አንጻር ጉልህ ሚና ይኖረዋልም ተብሏል። ሰላምን የሚያደፈርሱ ድርጊቶችን መከላከል የሁሉም የጋራ ጥረትን የሚጠይቅ መሆኑም ተጠቅሷል። በግንዛቤ ማስጨበጫ የተሳተፉ የሃይማኖት አባቶችም ህብረተሰቡን ከሃይማኖታዊ አስተምሯቸው ጋር አያይዞ በማስተማር የአገሪቱን ሰላምና ልማት ከማስጠበቅ አንጻር እንደሚተጉ ገልጸዋል። ከህገ መንግስትና ከሃይማኖታዊ አስተምሮት አቅጣጫ ሰፊ ግንዛቤ ወስደን ተመልሰን ደግሞ ለህዝባችን ለማስተማር ነው። ኢትዮጵያ የጋራ ቤታችን እስከሆነ ድረስ ሁሉም ሃይማኖቶች፣ ሁሉም ብሔር ብሔረሰቦች አንድ ሆነው አንድ ሆነው የአባቶችን መመሪያ የሃይማኖታቸውን ፈለግ ተከትለው ሀገራቸውን ኢትዮጵያን መጠበቅና ጠላትን መከላከል ያስፈልጋቸዋል። በጉባኤው በድሬዶ አስተዳደር የተውጣጡ የመንግስት መዋቅር አካላትና የኢትዮጵያ ሃይማኖት ተቋማት ጉባኤ አመራሮች ተሳትፈዋል። የብዛነትና የዳሴ ድምፅ ኢቢሲ። የሰዓቱ ዜና እንደቀጠለ ነው። በገዢው ፓርቲና ተቃዋሚ የፖለቲካ ፓርቲዎች መካከል የሚካሄዱ ድርድሮች ውጤታማ እንዲሆኑ ሁሉም አካላት የበኩላቸውን ድርሻ መወጣት እንዳለባቸው ተቃዋሚ የፖለቲካ ፓርቲዎች ጠየቁ። ስድስት ተቃዋሚ የፖለቲካ ፓርቲዎች በጉዳዩ ዙሪያም ጋዜጣዊ መግለጫ ሰጥተዋል። የተከታተለው ሙባረክ መሐመድ ነው። ገዢው ፓርቲ ኢህአዴግ በተለያዩ ሀገራዊ ጉዳዮች ዙሪያ በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይቶችንና ድርድሮችን ለማካሄድ መወሰኑ ይታወሳል። እነዚህ ድርድሮችና ውይይቶችም ውጤታማ እንዲሆኑ ሁሉም አካላት የበኩላቸውን ድርሻ መወጣት አለባቸው ነው ያሉት የኢዴፓ፣ መኢአድ፣ ሰማዊ መኢዴፓ፣ ኢራፓና ኢባአፓ ሀገር አቀፍ ተቃዋሚ የፖለቲካ ፓርቲዎች በጋራ በሰጡት ጋዜጣዊ መግለጫ። ፓርቲዎቹ በመግለጫቸው ላይ እንደጠቀሱት በገዢ ፓርቲና ተቃዋሚ የፖለቲካ ፓርቲዎች መካከል የሚካሄደው ድርድር አንዱን የፖለቲካ ፓርቲ አሸናፊ አንዱን ተሸናፊ የሚያደርግ ሳይሆን ሀገሪቱ ከገባችበት ችግር የሚያላቀቁ የመፍትሄ ሀሳቦች የሚቀር በት መሆን አለበትም ብለዋል። ለዚህም መንግስት የበኩሉን ድርሻ መወጣት እንዳለበት በመግለጫቸው አትተዋል። መንግስት ድርድሮችን እንደከዚህ ቀደሙ ለሚዲያ ፍጆታነት ለጊዜ መግዣና ለማስመሰል ከማድረግ ተቆጥቦ ከድርድሩ የሚገኘው ውጤት ሀገርና ህዝብን እንደሚጠቅም አምኖ እንቀሳቀስ፣ ተቃዋሚ የፖለቲካ ፓርቲዎችና ህዝቡም ለድርድሩ ውጤታማነት የበኩላቸውን ድርሻ መወጣት እንዳለባቸው ነው ፓርቲዎቹ በመግለጫቸው ላይ የጠቀሱትም። ተቃዋሚ ፓርቲዎች በተበታተነና ባልተቀናጀ ሁኔታ የምናደርገው ድርድር እንደማይጠቅም ተረድተን በጋራ ተመካክረን ድርድሩን ለማድረግ እንድንችል ጥሪያችን እናስተላልፋለን። ህዝቡ ይህ ድርድር የተሳካ ውጤት እንዳስመዘግብና ተደራዳሪ ፓርቲዎች ድርድሩን በግልጽነትና በሀቀኝነት መንፈስ እንዳካሄዱ በጎ የሆነ ተጽዕኖን በማሳረፍ የዜግነት ግደታውን እንድወጣም እንጠይቃለን የመገናኛ ብዙኃን አውታሮች የፖለቲካ ለውጥ አራማጆች የዲፕሎማቲክ ማህበረሰብ የሃይማኖት አባቶችና የሀገር ሽማግሌዎችም ለድርድሩ ውጤታማነት የበኩላቸውን ድርሻ እንዲወጡ ስድስቱ የተቃዋሚ የፖለቲካ ፓርቲዎች ጥሪ አቅርበዋል። በደቡብ ኦሞ ዞን ከኦሞ ስኳር ፕሮጀክት ጋር ተያይዞ ከጂንካስ ከመንደራ እንደሚዘልቀው የመንገድ ግንባታ ከአንድ ነጥብ አንድ ቢሊዮን ብር በላይ በሆነ ወጪ እየተገነባ ነው። የመንገዱ መገንባት የአካባቢው ሕብረተሰብ ዘመናዊ ትራንስፖርት ተጠቃሚ ከማድረጉም ባሻገር በዞኑ የሚገነቡት የስኳር ፕሮጀክቶች የሚያመርቱትን ምርት ወደ ገበያ ለማቅረብ ከፍተኛ ጠቀሜታ አለውም ነው የተባለው። ይህ መዳደም ተጨማሪ አለው በኢትዮጵያ ከ12 ነጥብ 4 ቢሊዮን ብር በላይ በሆነ ወጪ የስኳር ልማት ፕሮጀክቶች መዳረሻ መንገዶች ግንባታ እየተከናወነ ነው። ከእነዚህ መካከል በደቡብ ኦሞ ዞን የኩራዝ ልማት ፕሮጀክቶች መዳረሻ እየተገነባ የሚገኘው የጂንካ መንደር አንድ መንገድ ፕሮጀክት አንዱ ነው። 51 ኪሎ ሜትር ለሚረዝመው ለዚህም መንገድ ከ1 ነጥብ 1 ቢሊዮን ብር በላይ ተመድቦለታል። የአካባቢው ነዋሪዎችም ደረጃውን የጠበቀ መንገድ ባለመኖሩ ይደርስባቸው የነበረውን እንግልት እንደሚፈታላቸው ይናገራሉ። በጣም በቃ ገበያ ለሚያድም ጭንቅ ነበረኛ ጋር ገበያ ለመሄድ ስንወጣ ደግሞ አንዳንዴ የማኪና ችግር ያጋጠመን ቤት ለመመለስም እራሱ ችግር ነው። ከእዚያ ጋር ስምም ብር ከፍለ እንሄዳለን። ስንመለስ ደግሞ ሀያ ብር ክፍለ አስር ብር ክፍለ እየተባለ ነው ከፍለን የምንመጣው ማለት ነው። ይሄ መንገድ በፊት ለሞተር አይመችም በጣም ሞተሮችም እየተጎዳ እየተጎዱ ነበር። ከእዚህ በኋላ ያለው ነገሮች ተበላሽቶ ጥሩ ደረጃ ላይ እንደሚደርስ አምናለሁ። እንደ ልብ ተሽከራሪ ይመጣበት አልነበረም እዚህ ቦታ ላይ ድልድዎችን አልፎ ምናምን ሄዱ ነበር ውሃዎች በዛ መካከል ላይ ገበያ ምናምን የሚሄዱ ሰዎች ይስተጓጉሉ ነበር። እንግዲህ አሁን ይሄ መንገድ ከተሰራ ይቀረፋል ብዬ ገምታለሁ። የመንገዱ ግንባታ በ2008 ዓ ም ማጠናቀቂያ የተጀመረ ሲሆን በጥር 2010 ዓ ም ይጠናቀቃል ተብሏል። የመንገድ ግንባታውን ሀገር በቀል የስራ ተቋራጭ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እያከናወነው ይገኛል። በአሁኑ ወቅትም 8 በመቶ ደርሷል። አስፓልት ኮንክሪት በሚባል ደረጃ ነው የሚሰራው። የራሱ የሆነ የጥራት ተቆጣጣሪ መሀንዲሶች አሉት። እንዲሁም የተቀመጠለት ኳሊፊኬሽን አለ። ሁሉንም ኳሊፊኬሽን አሟልቶ ነው ስራው የሚሰራው። የመንገዱ መገንባትም የስኳር ፋብሪካዎችን በቀላሉ ተደራሽም ለማድረግ ያግዛል። በአካባቢው በቂ መሰረተ ልማት ያልተዘረጋበት አካባቢ ነው። ከዚህ አንጻር የአካባቢውን ኅብረተሰብ የዘመናዊ የመንገድ ትራንስፖርት ተጠቃሚነትን ያረጋግጣል። ከዛም ባለፈም እንግዲህ በአካባቢ ለኦሞ ኩራ ሱካን ልማት አስፈላጊ የሚሆኑ ግብአቶችን በቀላሉ ወደ ፋብሪካው ለማድረስ የዚህ መንገድ መሰራት ጠቀሜታው እጅግ ከፍተኛ ነው። ከዛም ባለፈም የሱካን ልማት ውጤቶቹን ወደ ተለያዩ የገበያ ማዕከላት ከማድረስ አኳያም የዚህ መንገድ መሰራት እጅግ ከፍተኛ ጠቀሜታ አለው ብለን ነው የምንወስደው። የመንገድ ግንባታው በአሁኑ ጊዜ አምስት መቶ ለሚሆኑ ዜጎች የስራ እድል የፈጠረ ሲሆን በቀጣይ እስከ 1500 ለሚሆኑ የስራ እድል ይፈጥራል ተብሏል። ከውጭ የመረጃ ምንጭ ወዳገኘ ዜና ነው አሁን የምናልፈው። አፍሪካ ውስጥ እየተስፋፋላለው የተምች ተባይ አስቸኳይ እርምጃ እንዲወሰድ ተመራማሪዎች አስጠነቅቁ። ተባዩ ለአህጉሪቱ የምግብ ደህንነት አስጊ ሊሆን ይችላል መባሉንም ነው ቢቢሲ የዘገበው። ታምራየሁ ወንድም አገኝ ዝርዝር አለው። አርሚወርም ወይም ተምች የተባለው ይህ የትል ዝርያ እንደ ጦር ሰራዊት በሰልፍ የሚዛመድ ተባይ ነው። በቦቆሎ ምርት ላይ ከፍተኛ አሉታዊ ተጽዕኖ ያለው ተባዩ አበባ፣ ፍራፍሬና አትክልቶችንም ያጠቃል። በመንጋ እንደመንቀሳቀሱ እጽዋትን በፍጥነት ያጠፋል። ቅጠሎቻቸውን በመብላት ግንዶቻቸውን በመቦርቦር እንዲባክኑ ያደርጋል። የዚህ የመስፋፋት መጠን ግን በአፍሪካ ያልተለመደ ነው። ይልቁኑ በደቡብ አሜሪካ ከ30 በላይ የተለያዩ ዝርያዎች እንዳሉት ይታወቃል። ከሁለት ዓመታት በፊት ትሉ በናይጄሪያ እንደታየ ከተነገረ ጀምሮም የዘርፉ ባለሙያዎች ሲከታተሉት ቆይተዋል። አሁን ግን ተባዩ በአፍሪካ በፍጥነት እየተስፋፋ መሆኑን ዓለም አቀፉ የግብርናና የተፈጥሮ ሳይንስ ማዕከል አስታውቋል። በተለይም ባለፈው ዓመት የተከሰተውን የኤልኒኖን ድርቅ ለመቋቋም ደቡብ አፍሪካ ከአንድ ሚሊዮን ቶን በላይ በቆሎ ከውጭ አስገብታለች። ይህ የተምች ዝርያ ለመስፋፋቱም ዋናው መነሻ ይህ እንደሆነ ተገምቷል። በበቆሎ ውስጥ የገባው ተባዩ በዛምቢያ፣ ዚምባብዌ፣ ሞዛምቢክና ማላዊ ተስፋፍቷል ይላሉ ተመራማሪዎቹ። በምዕራብና ምስራቅ አፍሪካም ተባዩ ሳይዛመት አይቀርም ተብሏል። ይህ መስፋፋት ያሳሰበው የዓለም የምግብና የእርሻ ድርጅት ፋኦ በሚቀጥለው ሳምንት አስቸኳይ ስብሰባ ጠርቷል። የተባዩ መስፋፋት ወደ ወረርሽኝ እንዳይለወጥም ስጋት አለ። ይህ ታዲያ ለአፍሪካ የምግብ ዋስትና ጥረት አሳሳቢ ነው። ከዓለም የበቆሎ ምርት 13 በመቶ ለሚሸፍኑት የአፍሪካ አርሶ አደሮችም ከምግብ ባለፈ የኢኮኖሚም ጥያቄ ነው። ተመራማሪዎቹ አሁን በአፍሪካ የተከሰተው ይህ ትል የትኛው ዝርያ እንደሆነ አልደረሱበትም። በጉዳዩ ላይ የሚሰጠው ትኩረት ግን ከፍ እንዲል ተመራማሪዎቹ አሳስበዋል። የተባዩ መስፋፋትም አፍሪካን ብቻ ሳይሆን እስያንም ያሰጋታል ብለዋል ቢቢሲ እንደዘገበው